የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ የሚገቡ ምርቶችን በተመለከተ አዲስ ታሪፍ ይፋ አድርገዋል። ረቡዕ ዕለት በኋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቀዋል። ትራምፕ እንደገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመስለ መሆኑ አንስተዋል። ይህ ቀን የነጻነት ቀንም ሲሉ ሰይመውታል። አሜሪካ የንግድ ጉድለቷን ለመቀነስ እና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደ ያቀደች የገለጹት ፕሬዚዳንቱ መቶ ሀገራት ላይ የታሪፍ ጭማሪ አድርገዋል። ኢትዮጵያም ከነዚህ ሀገራት መካከል አንዷ ሆናለች። በኢትዮጵያና በአሜሪካ መካከል ያለው የንግድ ግንኙነትም በየጊዜው እያደገ መሆኑን መረጃዎች ይጠቁማሉ። ለአብነት ያህልም በፈረንጆች ሁለት ሺህ አራት ላይ ሀገራቱ የአንድ ነጥብ አምስት ቢሊዮን ዶላር የንግድ ልውውጥ አድርገዋል። ከእነዚህም ውስጥ አሜሪካ ወደ ኢትዮጵያ የላከቻቸው ሸቀጦች የአንድ ቢሊዮን ዶላር ዋጋ ያላቸው ሲሆን ኢትዮጵያ ደግሞ ለአሜሪካ ገበያ ያቀረበቻቸው ምርቶች አራት መቶ ስልሳ አምስት ነጥ 8 ሚሊዮን ዶላር እንደሚያወጡ የአሜሪካ ንግድ ቢሮ መረጃ ያሳያል። ይህም በፈረንጆች 2023 ላይ ከላከችው ምርት አንጻር 244 ሚሊዮን ዶላር ቅናሽ አለው። ኢትዮጵያን በዋናነት ለአሜሪካ ገበያ ከምታቀርባቸው ምርቶች መካከል ቡና፣ ጨርቃ ጨርቅ፣ ቅመማ ቅመም እንዲሁም ሻይ ቅጠል ይገኙበታል። በአንጻሩ ደግሞ ኢትዮጵያ ከአሜሪካ የምታስገባቸው ምርቶች አውሮፕላንን ጨምሮ ትልልቅ ማሽነሪዎችና የሕክምና መገልገያ ቁሳቁሶች ከፍተኛውን ድርሻ ይይዛሉ። በሁለቱ ሀገራት መካከል ያለው የንግድ ሚዛን ለማስወገድለት ሰፊ በሆነበት ሁኔታ በኢትዮጵያ ላይ የተጣለው ታሪፍ የኢትዮጵያ አምራች ኢንዱስትሪን ሊጎዳ እንደሚችል ከጣቢያችን ጋር ቆይታ ያደረጉት የቢዝነስና ኢንቨስትመንት አማካሪ የሆኑት አቶ ከፈለኝ ኃይሉ ተናግረዋል። የውጭ ምንዛሪ ግኝታችን እንዲቀንስ ያደርጋል። ወይሞ የክፍያ ማመጣጠን ባላሶች ባላንስ ፔመንት የሚባለው ላይ ችግር ሊያመጣ ይችላል። የስርአት ቁጥር ሊቀንስ ይችላል። በዋናነት እንደ ሀዋሳ ቦሌ የሚያሉትን ያሉትን ውስጥ የሚገቡ ኢንስ ሮችን ቁጥር ሊቀንስ ይችላል። ምክንያቱም በተቃራኒው አሜሪካ ኢትዮጵያ ላይ የጣለችው ታሪፍ የብሪክስ አባል በመሆኗ ነው ሲሉ ከጣቢያችን ጋር ቆይታ ያደረጉት የምጣኔ ሀብት ባለሙያ ዶክተር ቆስጠንጥኒዎስ በረሀ ተስፋ አንስተዋል። የተጣለው ታሪፍ ኢትዮጵያ ከምታመርታቸውና ወደ አሜሪካ ገበያ ከምትልካቸው ምርቶች ጋር ተመሳሳይ ምርቶችን የሚያመርቱና ወደ አሜሪካ ገበያ ከሚያቀርቡ ሀገራት ከተጣለባቸው ታሪፍ አንጻር ኢትዮጵያ የተጣለባት ታሪፍ ተወዳዳሪ እንደሚያደርጋት አስተያየታቸውን ሰጥተዋል። እንደውም ትልቁም ታሪፍ የጣሉት ኢትዮጵያን ሊገዳደሩ የሚችሉ የኢትዮጵያን ኤክስፖርት ሊገዳደሩ የሚችሉ ሀገሮች ላይ የባሰውን ታሪፍ ጥለዋል። አሁን በቡና ብራዚልም ላይ ከፍተኛ ተጽዕኖ አድርገዋል፣ ቪየትናምም ላይ ሁለቱ እንግዲህ ትልቅ ቡና አምራቾች የሚባሉ እነሱ ናቸው። በሁለት ድረያ ኢትዮጵያ አረቢካ የሚባል ቡና ነው፣ እና በጣም የሚፈለግ ቡና ነው። ብዙ ሀገሮች የማያመርቱት ቡና ነው። ብዙ ሀገሮች የሚያመርቱት የሮባስታ የሚባል ቡና ነው አረብካ ስለሆነ እነሱ በጣም ይፈልጉታልና ከዚህ በላይ ደግሞ አብዛኛውን ጥሬ ቡና ነው ከኢትዮጵያ ምንልከው። ኢትዮጵያ አምርታ ለውጭ ገበያ የምታቀርባቸው ምርቶች ቁጥር ከሌሎች ሀገራት አንጻር ዝቅተኛ እንደሆነ ባለሙያዎቹ አንስተዋል። በአሜሪካም ሆነ በሌሎች ገበያዎች ላይ ሰብሮ ለመግባትና ተወዳዳሪ ለመሆን በብዛት ማምረት፣ የምርት ጥራትን መጨመር፣ የንግድ ፖሊሲዎችን ማሻሻል፣ ተጨማሪ እሴትን መጨመር እንደሚያስፈልግ ዶክተር ቆስጠንጥኔዎስ በርሀ ተስፋ መሆኑ አቶ ከፈለኝ ኃይሉ ተገቢ እንደሆነ አብራርተዋል። እኛ የምንልቀው ቡና አንደኛ በጥራቱ፣ ሁለተኛ በብራንዲንግ አሁን ይርጋጨፌ፣ ሲዳሞ፣ ጅማ፣ ሀረር ተብለው የሚነገሩ ቡናዎች በጣም ከፍተኛ ዋጋ የሚሸጡ ናቸው። ስለዚህ እሱን አሁን እኛ እንዲሁ በስልሳ ኪሎ ግራም ከረጢት ብቻ መላክ ሳይሆን እሴት ተጨምሮባቸው አሁን የኢንዱስትሪ ፓርኮች ውስጥ አሁን ደግሞ በማደግ ላይ ያሉ የልዩ የኢኮኖሚ ዞን ተብሎ አሁን ድሬዳዋ ተጀምሯል እሴት እየጨመሩ የሚልኩ ከሆነ እኔ ታሪፍ ብዙም የሚያነጋግርን ነገር አይሆንም። ዋናው ኢንተርፕረነር ማይንድ ሴት ያለው አመራር ኢንተርፕረነር ማይንድ ሴት ያለው ለግል ዘርፉ በጣም አበረታቻ የሚሰጥ የግል ዘርፉ የሚያነቃቃ የካፒታል ችግሩን የሚፈታ ሲስተሙ፣ የታክስ ሲስተሙ፣ የጉምሩክ ሲስተሙ እነዚህ እነዚህ ነገሮች የውጭ ምንዛሪን ችግር በብዙ ነገር ኢትዮጵያ የታደለች ሀብታም ሀገር ናት። ግን ይህንን ሀብት የታክስ ባርሳቻዎች ገበያ ወደ ሌላ የምንሸጠውን ገበያ ማስፋት፣ ለምሳሌ ቡና እራሱ እሴት ተጨምሮ እዚህ ሀገር ውስጥ መሸጥ መቻል ቡናችን አሜሪካን ላይ ከሚሸጥ አሜሪካኖች ራሳቸው ቡና እዚህ ወጥተው የሚሰጡበት እንደ ቡና ፌስቲቫል ወይ ደግሞ እዚሁ ሀገር ውስጥ ያለውን ነገሮችን ሌላ የማርኬት ስትራቴጂ የመሸጥ ስትራቴጂ ዴቨሎፕ ሊደረግ ይገባል። ወደ አሜሪካ የአስር በመቶ የታሪፍ ጭማሪው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ ም ጀምሮ እንደሆነ አሜሪካ አስታውቃለች።